አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዚያ ስድስት በዘች ቀን በበረሃ የምትኖር ግብፃዊት ማርያም አረፈች። ይህችም ቅድስት ከእስክንድር የአገር ውና ወላጆቿ ክርስቲያን ናቸው። እድሜው አስራ ሁለት ዓመት በሆናት ጊዜ የመልካም ሥራና የሰው ሁሉ ጠላት ሸንግሎ አሳታት። በእርሷም የማይቆጠሩ የብዙዎችን ነብስ አጠመደ። እርሱ ሰይጣን ስለ ዝሙት ፍቅር ያለ ዋጋ ስጋዋን እስከ መስጠት አድርሷታልና፣ በዚህም በረከሰ ስራ ውስጥ ኖረች። በየዕለቱም የኃጢአት ፍቅር በላይዋ ይጨምርባት ነበር። ሰውን የሚወድ የእግዚአብሔርም ቸርነት ወደ ክብር ባለቤት ወደ ጌታችን ኢየሱስ ክርስቶስ መቃብር ሊባረኩ ወደ ኢየሩሳሌም ለመሄድ የሚሹ ሰዎችን ገለጠላት። ከእሳቸውም ጋራ ትሄድ ዘንድ ልቧ ተነሳሳ። ከብዙ ሰዎችም ጋራ በመርከብ ተሳፈረች። ባለመርከቦችም የመርከብ ዋጋ በጠየቋት ጊዜ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 በልቧም እያዘነችና እየተከዘች ወደ ሰማይ ወደ እግዚአብሔር ዓይኖቿን አቀናች። በማንጋጠጧም ውስጥ አምላክን የወለደች እመቤታችን የቅድስት ድንግል ማርያምን ስዕል አየች። በፊቷ አለቀሰች፣ ፍጥረቶችን ሁሉ የምትረጃቸው አምላክን የወለደች እመቤቴ ተዋሽኝ ከሁሉ ሰዎች ጋር ገብቼ የመጣሁበትን ስራዬን የፈጸምኩ እንደሆነ ያዘዝሽኝን ሁሉ እኔ ያደርጋለሁ ብላ በማመን ለመነቻት። እንዲህም ስትል ወደ ጌታችን መቃብር ቤተ ክርስቲያን ፈጥና ገባች። በገባችም ጊዜ የበዓሉን ስራ ፈጸመች። ከዚህም በኋላ አምላክን ወደ ወለደች ወደ እመቤታችን ወደ ከበረች ድንግል ማርያም ስዕል ተመልሳ ወደ እርሷ መሪር ለቅሶ እያለቀሰች ረጅም ጸሎትን ጸለየች። ነፍሷን ለማዳን እርሷ ወደ ወደደችው ትመራት ዘንድ አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም ስዕል ከዮርዳኖስ በረሃ ብትገቢ አንቺ እረፍትንና ድህነትን ታገኛለሽ የሚል ቃል ወጣ። ከእመቤታችን አምላክን ከወለደች ከቅድስት ድንግል ማርያም ስዕል ይህን ቃል ተቀብላ ወዲያውኑ ወጣች። በውጭም አንድ ሰው አግኝ ሰጣ ሁለት ግርሽ ሰጣትና አምባሻ ገዛችበት። ከዚያም በኋላ የዮርዳኖስን ወንዝ ተሻግራ ጽኑ ተጋድሎ እየተጋደለች በበረሃ ውስጥ አርባ ሰባት ዓመት ኖረች። ሰይጣንም አስቀድማ በነበረችበት በዝሙት ጦር ይዋጋት ነበር። እርሷ ግን በተጋድሎ ጸናች። ከዚያም ከገዛችው አምባሻ ብዙ ቀን ተመገበች። ሁለት ሁለት ቀን፣ ሶስት ሶስት ቀን ጹማ፣ ከዚያም አምባሻ ጥቂት ትቀምስ ነበር። ባለቀም ጊዜ የዱር ሳር ተመገበች። በዚያችን በዮርዳኖስ በረሃ እየተዘዋወረች 47 ዓመት ሲፈጸምላት እንደ ገዳሙ ልማድ የከበረች አርባ ጾምን ሊፈጽም ቅዱስ ዘሲማስ ወደዚያች በረሃ መጣ። በሱ ደብር ላሉ መነኮሳት ልማዳቸው ስለሆነ በያመቱ ወደ በረሃ ወጥተው የከበረች አርባ ቀን ጾም እስከምትፈጸም በጾምና በጸሎት ተጠምደው በገር ሊቆያሉ። ስለዚህም በዚህ ዘሲማስ ወደ ዮርዳኖስ በረሃ በወጣ ጊዜ የሚጽናና አባትን ያሳየው ዘንድ እግዚአብሔርን ለመነው። በበረሃውም ውስጥ ሲዘዋወር ይችን ቅድስት ሴት ከሩቅ አያት፣ የሰይጣን ምታት መሰለችው። በጸለየም ጊዜ ከሰው ወገን እንደሆነች ተገለጠችለት። ወደ እርሷም ሄደ፣ እርሷ ግን ከእርሱ ሸሸች። ወደ እርሷም ይደርስ ዘንድ ገላገ ከኋላዋ በመሮት ተከተላት። ከዚያ ከዚህም በኋላ ዘሲማስ ወይ ከእኔ ጋር መነጋገር ከፈለግህ ጨርቅን በምድር ላይ ጣልልኝ የከለልበት ዘንድ ብላ በስሙ ጠራቸው። በስሙ በጠራቸውም ጊዜ እጅግ አድንቆ ጨርቁን ጣልላት። ያን ጊዜም ለብሳ ሰገደችለት፣ እርሱም ሰገደላት። እርስ በርሳቸው ሰላምታ ተሰጣጥተው በላይዋ ይጸልይላት ዘንድ ለመነችው፣ እርሱ ካህን ነውና ካህን ስለሆነ ከዚህም በኋላ ገድሏን አስረዳው ዘንድ ቅዱስ ዘሲማስ ለመና። ከእርሷ የሆነውን ሁሉ ከመጀመሪያው እስከ መጨረሻው ነገረችው። እርሷም በሚመጣው ዓመት የክብር ባለቤት የጌታችን የኢየሱስ ክርስቶስን ሥጋውንና ደሙን ከእርሱ ጋር ያመጣላት ዘንድ ለመነችው። እርሱም እሺ አላት። ዓመትም በሆነ ጊዜ ሥጋውንና ደሙን በጽዋ ውስጥ የያዘ ደግሞ በለስ ተምርንና፣ በውሃ የራሰ ምስርን ይዞ ወደ እርሷ ወደ ዮርዳኖስ በረሃ መጣ። ቅድስት ማርያምን በዮርዳኖስ ወንዝ ዳር ስትሄድ አያት ወደ እርሱም ደርሳ ርስ በርሳቸው ሰላምታ ተሰጣጡ። በአንድነትም ጸለዩ። ከዚህም በኋላ ስጋውን እና ደሙን አቀበላት። በለሱን ተምሩንና ምስሩንም አቀረበላትና ተመገብለት ዘንድ ለመናት። ስለ በረከት ከምስሩ በእጇ ጥቂት ወሰደች። ደግሞም በሁለተኛው አመት ወደ እርሷ ይመለስ ዘንድ ለመነች። ሁለተኛ ዓመትም በሆነ ጊዜ ወደዚያ ወደ ዮርዳኖስ በረሃ መጣ። ያቺ ቅድስት ሴት ሙታ አገኛት። በራስ በራስጌዋም ድንገ ዳይቱን ግብፃዊት ማርያምን ከተፈጠረችበት አፈር ውስጥ ቅበራት የሚል ጽሑፍ አገኘ። ከጽሑፉ ቃልም የተነሳ ደነቀ። ያን ጊዜም ከግርጌዋ አንበሳ ሲጠብቃት አየ። እርሱ መቃብሯን በምን እቆፍራለሁ ብሎ ያስብ ነበር። በዚያም ጊዜ ያ አንበሳ በጥፍሮቹ ምድሩን ቆፈረ። የከበረ ዘሲማስም በላያ ጸሎት አድርጎ ቀበራት። ወደ ገዳሙም ተመልሶ ለመነኮሳቱ የዚችን የከበረች ግብፃዊት ማርያምን ገድሏን እንዳስረዳቸው ከመጀመሪያ እስከ መጨረሻ ነገራቸው። እጅግም አደነቁ። ምስጉ ልዑል እግዚአብሔርንም አመሰገኑት። መላው ዕድሜዋም ሰማንያ አምስት ሆኗታል። እግዚአብሔርም በእርሷ ጸሎት ለዘላለሙ ይማረን አሜን። ሰላም ለማርያም እየንተረከባ ምንዳቤ አንበሳ ዘኮነ በድነ ስጋ ሐቃቤ ቀበራ ዘ ሲማዘ በአዝፉስ ማልባት ማልባቲ ግልባቤ ረኪቦ መልእልተ ርእሳ መጽሐፈ ነባቤ ለማርያም ግብፃዊት ቀብራ ዘይቤ በዝችም ዕለት የክብር ባለቤት ጌታችን ኢየሱስ ክርስቶስ በትንሣኤው ሳምንት ለሐዋርያው ቶማስ ተገለጠለች። በእጆቹና በእግሮቹ ውስጥ የችንካሮቹን ምልክትም አሳየው። የቶማስንም እጅ ይዞ በመለኮታዊ ጎኑ ውስጥ አኖረውና በጦር የተወጋበትን ቦታ አሳየው። ቶማስም ጌታዬና ፈጣሪ መነሳትን አመንኳ አለ። ጌታችንም ብታየኝ አመንከኝ የሚመሰገን ሳያየኝ የሚያምንብኝ ነው ብሎ መለሰለት። በትርጓሜ ወንጌልም እንዲህ ይላል ቶማስ በመድኃኒታችን ጎን ውስጥ እጁን ባስገባ ጊዜ እጁ በመለኮት እሳት ተቃጠለ። በመለኮቱም ደግሞ በታመነ ጊዜ እጁ ከመቃጠል ዳነች። ለእግዚአብሔር ምስጋና ይሁን። በሐዋርያቶችም ጸሎት፣ በታጋዮች ጻድቃንም፣ በድል አድራጊዎችም ሰማዕታትም ጸሎት ይልቁንም በእመቤታችን አምላክን በወለደች በክብርት ድንግል ማርያም በአማላጅነቷ ይምረን ዘንድ ወደ እርሱ እንለምን ለዘላለሙ አሜን። በዚችም ቀን የአባታችን አዳምና የእናታችን ሔዋንን መታሰቢያቸውን እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙን። ይህን አባታችን አዳምን ሳይፈጥረው አስቀድሞ በሰማይና በምድር ያለውን አዘጋጀለት። ሐዋርያው ጳውሎስ እንደተናገረ መላእክትንም ስለ እርሱ ፈጠረ። ከዚህም በኋላ በኤዶም ተክልን አዘጋጀለት እርሱም የፍሬው ጣዕም በየራሱ ልዩ ነው። የሚሻውን ውሉ አከናውኖ፣ እነሆ ከምድር መካከል፣ ይኸውም ጎልጎታ ነው፣ አፈርን አንስቶ ከሶስት ሰዓት እርሱንም ፈጠረው። አፈር አንስቶ በሶስት ሰዓት እርሱንም ፈጠረው። ከአራቱ ባህርያት ይኸውም ውሃ፣ እሳት፣ ነፋስና መሬት ነው። በአርአያውና በምሳሌው ራሱን አስመስሎ ፈጠረው። በፊቱም እፍ ብሎ የሕይወት መንፈስን አሳድሮ የሚናገርና የሚያስተውል የሚያውቅ አደረገው። የብርሃንንም ልብስ አልብሶ ንጉሥ፣ ነቢይ፣ ካህን፣ አስተዳዳሪ አድርጎ በፈጠረው ሁሉ ላይ ሾመው። ከዚህም በኋላ የተወስማቸውን ይሰይም ዘንድ አራዊትን፣ እንስሳትን፣ የሰማይ ወፎችን ሁሉ ወደ እርሷ መጣ። አዳም መንፈስ ቅዱስ እንዳናገረው ለሁሉም ስም አወጣላቸው። ከዚህም በኋላ በአዳም ላይ እንቅልፍን አመጣበትና እንቀላፋ። ከጎኑም አንድ አጥንት ነሳ፣ ቦታዋንም በስጋ ሞላው። እግዚአብሔርም ሴት አድርጎ አሳምሮ ሰራት፣ ለአዳምም በፊቱ አኖራት። አዳምም ነቅቶ ይች ከአጥንቴ አጥንት ከስጋዬ ስጋ ናት ሚስት ትሆነኝ ብሎ ተናገረ። ስሟንም ሔዋን አላት። ዳግም አዳምም በጎልጎታ አቁሞ የፈጣሪውን ቃል እየሰማ ሳለን ነው ከሚስቱ ከሔዋን ጋር በፊት በኋላ ሆነው በየነገዳቸው አዳምን ስላከበረው መላእክት እግዚአብሔርን እያመሰገኑ ደመና ተሸክማ ወሰደቻቸው በሄዶም ገነትም አኖረቻቸው። እግዚአብሔርም አዳምንና የዋንን በገነት ካለው ተክል ሁሉ ብሉ፣ ግን ከገነት መካከል ጸበለስን አትብሉ፣ ከእርሱ በበላችሁ ቀን ሞትን ትሞታላችሁ አላቸው። አዳምም ገነትን እያረሰና እየቆፈረ ከፍሬዋም እየተመገበ ከመላይት ጋር ሲያመሰግን ኖረ። የበጎ ስራ ጠላት ሰይጣን ግን ከማርጉ በወደቀ ጊዜ በአዳም ጌትነትና ክብር ቀንቶ እባብ አድሮ ወደ ሔዋን ሄደ። ያንን እጸ በለስንም ትበላ ዘንድ አታለላት። አምላክ የመሆንንም ተስፋ አስዳደረባትና እሳታት ያንን እጸ በለስንም ባየችው ጊዜ አማራት፣ በልታ ለባሏም አበላችው። ያን ጊዜ ብርሃን ልብሳቸው ከላያቸው ተገፈፈ። እነርሱም ራቁታቸውን እንደሆኑ አውቀው በበለስ ቅጠል አፍረተ ስጋቸውን ሸፈኑ። እግዚአብሔርም ስህተታቸውን አውቋ አስቀድሞ ባብን ረገመ በእርሷና በሴት ዘር መካከል ጠላትነትን አጸና። በየዋንም ላይ በጻር በጋር ውለጂ ወልደሽም በመመለሻሽ ወደ ባልሽ ይሁን እርሱም ይግዛሽ ብሎ ፈረደባት። አዳምንም እንዲህ አለው፣ ስለ አንተ ምድር የተረገመች ትውን ጥረ ግረህ እንጀራህን ብል አንተ አፈርነህና ወደ አፈርም አለ። እግዚአብሔርም የቁርበትን ልብስ አዘጋጅቶ አለበሳቸው። ሰባት ዓመት በተድላ ከኖሩ በኋላ በምሽት ጊዜ ከኤዶም ገነት ወጡ። አዳምን በማለዳ ፀሐይ ሲወጣ ነጭ ጣን ቅናት ሰሊዮት የሚባል ሽቱ ከሎሚ ውሃ ጋር አጠን። አዳምን በኤዶም በየዶም ገነት እንደ ተማረ ምድሪቱን እያረሰና እየቆፈረ ኤልዳ በሚባል ምድር ኖረ። አዳምም ሔዋንን በግብር አወቃት። ቃየልንም ከእህቱ ጋር ወለደችለት። ከእርሱም በኋላ አቤልን ከእህቱ ጋር ወለደችው። ቃየልንና አቤልም አድገው አካለ መጠን አደረሱ። ወደ እግዚአብሔርን መስዋዕት በቀረቡ ጊዜ ጌታ የአቤልን መስዋዕት ተቀበለ። ስለዚህም ቃየል ተቆጣ፣ በአቤልም ቀንቶ ገደለው። አዳምን በልጁ በአቤል ሞት እያዘነና እያለቀሰ አራት የዘመን ሱባኤ ኖረ። ከዚህም በኋላ ሴት ተወለደለት፣ በእርሱም መታሰቢያው ፀና። ከእርሱም በኋላ ብዙዎች ወንዶችና ሴቶች ልጆችን ወለደ። እግዚአብሔርም ንሳውን ለቅሶውንና ለቅሶውን አይቶ የደህንነት ተስፋ ሰጠው። አምስት ሺ አምስት መቶ ዘመን ሲፈጸም ወደ ዓለም መጥቼ ከልጅ ልጅ እወለዳለው ሕፃንም ወኜ በሜዳ ውስጥ እድሃለው በመስቀሌና በሞቴም አድንሃለው አለው። አዳምም ከገነት በወጣ ጊዜ የወለደውን ወርቅ የወሰደውን ወርቅ ከርቤና እጣን ለልጁ ለሴት ሰጠው። እንዲህም አለው፣ በኋላ ዘመን የእግዚአብሔር ልጅ መጥቶ ከድንግል ይወለዳል። ያን ጊዜ የጥበብ ሰዎች ይህን ወርቁን ከርቤውንና ጣኑን እጅ መንሻውን ያመጡለታል። እርሱም መዝግቦ በዕቃ ቤት አኖረው። ወደ ኖኸም እስኪ ደርስ ከትውልድ ወደ ትውልድ ሲተላለፍ ኖረ። በኖኸም የምስራቅ ሰዎች ወደ ሆኑ የጥበብ ሰዎች እስኪ ደርስ ተላለፈ። እነርሱም ከእመቤታችን ከቅድስት ድንግል ማርያም በስጋ በተወለደ ጊዜ አምጥተው ለእግዚአብሔር እጅ እጅ መንሻ አድርገው አቀረቡለት። እመቤታችንም ከእጃቸው ተቀብላ ተቀብላ በኋላ ለቅዱስ ጴጥሮስ ሰጠችው። ቅዱስ ጴጥሮስም ለቀለሚንጦስ ሰጠው። አዳምም የሚያርፍበትን ሰዓት ባወቀ ጊዜ ልጁ ሴትን ጠርቶ ከመሞቴ በፊት ልጆችንና የልጅ ልጆችን ወደ እኔ አቅርባቸው አለው። የአባቱን ቃል ሰምቶ እንባው በጉንጩ ላይ እየፈሰሰ ወጣ፣ ወደ አዳምም አቀረባቸው። አዳምም ባያቸው ጊዜ ከሳቸው ስለ መለየቱ አለቀሰ። እነርሱም ሲያለቅስ ባዩት ጊዜ ሁሉም በአንድነት ወደ እግዚአብሔር በምግባራቸው ተደፍት በግንባራቸው ተደፍተው አለቀሱ ምድር እንዴት ትሸፍናሃለች ከአይኖቻችንስ እንዴት ትሰውረሃለች አሉ ከዚህም በኋላ አባታችን አዳም ሁሉን ልጆቹን ባረካቸው መረቃቸው ልጁን ሴትን እንዲህ አለው ይቺ አለም ድካምና ችግርን የተመላች ናትና በእግዚአብሔር እየታመንክ እውነትን ንጽህናን ጠብቅ ሰይጣን ወደሚያሳይ ምታቱና ወደ ነገሩ አታዘንብል በሞትኩ ጊዜም ስጋዬን ወስዳችሁ ሰሊክ ሚአ ከሚባል ሽቱ ገንዛችሁ በግምጃ ቤት አኑሩኝ። የጥፋት ውሃ ይመጣ ዘንድ አለውና ፍጥረት ሁሉ ይሰጥ ማል ከስምንት ነፍስ በቀር የሚቀር የለም። ልጄ ሆይ ለወገኖች ቋሚ ሆነህ እግዚአብሔርን በመፍራት ጠብቃቸው፣ የእውነት መንገድንም ምራቸው። ለሰይጣንም እንዳይታዘዙና እንዳያጠፋቸው አደራስ ጠብቃቸው። ልጆችንና የልጅ ልጆችን ከቃየል ልጆች ለያቸው። አንድ የሆኑ ዘንድ ከቶ አትተዋቸው። ወደ ስራቸውና ወደ ጨዋታቸውም አይቅረቡ። ከዚህም በኋላ ወደ ልጁ ወደ ሴትና ወደ ሔዋን መለስ ብሎ ያንን ወርቅ ከርቤና እጣን ከእርሳቸው ጋር ኖረው ይጠብቁት ዘንድ አደራላቸው እንዲህም አላቸው የጥፋት ውሃ በመጣ ጊዜ ስጋዬን ከወርቁ ከከርቤውና ከእጣኑ ጋር ወደ መርከብ ያስገቡ ከዚያም በኋላ በምድር መካከል ያኖሩት ከብዙ ዘመናት በኋላም ያችን አገወሯታል እሊህንም ወርቅ ከርቤና እጣን ከብዙ መርኮ ጋር ይወስዷትና አካላዊ ቃል መጥቶ ሰው እስከሚሆን ድረስ በዚያ ይጠበቃል ነገስታትም ይዘው መጥተው ይገብሩለታል። ወርቁ ስለ መንግስቱ፣ እጣኑ ስለ ክህነቱ፣ ከርቤው ማህየዊ ስለ ሆነች ሞቱ ነው። አባታችን አዳምም ዘጠኝ ወመቶ ሰላሳ አመት ሲሆን መላሊኤልም መቶ ሰላሳ አምስት አመት ሲሆነው በተፈጠረባት አርብ በዘጠኝ ሰዓት አረፈ ያረፈባትም ሰዓት ከገነት የወጣባት ናት። በዚያንም ጊዜ መላየት ሰራዊት ከልጆቹ ጋር ተሰበሰቡ። መልካም አገናነዝም ገነዙት። በብዙ ሾዎችም መዓዛውን አጣፈጡ። ይህም በገነትና በደብር ቅዱስ ያለ ነው። ስጋውን በፀሐይ መውጫ በኩል በዋሻ ውስጥ አኖሩ። የሚያበራ መብራትንም አኖሩ። ከእርሱም ጋራ ወርቁን ከርቤውንና ጣኑን አስቀመጡ። ዋሻውንም በአዳምና በሔዋን በሴት ቁልፍ ቆልፈው አተሙት። የጥፋት ውሃም እስከ መጣ ድረስ ሴትና ልጆቹ ለአባታችን አዳም ስጋ ሲያገለግሉ ኖሩ። ከዚህ በኋላም ኖኅ በአምላክ ትእዛዝ ደብረ አራራት እስከሚያደርሰው ከእርሱ ጋራ የአባታችን የአዳምን ስጋ በመርከብ ወሰደው። ከዚያም ሴምና መልከ ጼዴቅ የእግዚአብሔር መልአክ እየመራቸው ይዘውት ሄዱ። ከቀራንዮ ቦታ ደርሰው በዚያ ቀበሩት። መልከጼዴቅም በዕጣን እና በቁርባን ሲያገለግል ኖረ። የእግዚአብሔርም ልጅ መጥቶ ከድንግል ልጅ በተወለደ ጊዜ መድኃኒት በሆነች ሞቱ አድኖ ወደ ቀደመው ርስቱ መለሰው። እርሱ ለከበሩ ደጋጎች ነቢያት፣ ለተጋዳዩ ሰማዕታትና ጻድቃን አባት ነውና ስለ እርሱም የእግዚአብሔር ልጅ ወደ ዓለም መጥቶ ሰው ሆኗልና ለእግዚአብሔር ምስጋና ይሁን። የአባታችን የአዳም የእናታችን የሔዋን የቀደሙ የሁሉም አባቶች በረከት በላያችን ለዘላለሙ ይደር አሜን። ሰላም እብል ለእንተ ተፈጥረ ቀዲሙ ብፁህ አምጣን በአቅሙ ለዚህ ሰናይ ወአዳም አዳም በከመስሙ ሀረዮ አምላክ ወፈተ ወነስያ ስጋሁ ወደሙ። ወሰላም ለሔዋን እንተይት ያጽሙ። በዚችም ቀን ኖ ተወለደ የሰሎሞን አባት ንጉሥ ዳዊትም በዚች እለት ተወለደ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዚያ ሰባት በዚች የእመቤታችን አምላክን የወለደች የቅድስት ድንግል ማርያም አባቷ ጻድቅ ኢያቄም አረፈ። በዚችም ዕለት የሰማዕታት አጋቦስና የቴዎድራ ደግሞ የብልዮን ገዳም የአባ ሙሴ ልጅ የአባ መቅሩፋ መታሰቢያቸው ነው። እግዚአብሔርም በጸሎታቸው ለዘላለሙ ይቅር ይበለን አሜን።

በጸሎተሙ ማርያም አራቂ ተኩሉም ባይ ስቡረ የማሃረነ ኢየሱስ ክርስቶስ ታምሪሃ ለብጽዕት ቅድስት አርሴማ ጸሎታ ወረከታ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የብጽዕት ቅድስት አርሴማ ታምሪህ ነው። ጸሎትና ጸሎቷና በረከቷ፣ አማላጅነቷ ከሁላችን ከህዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። በሮም አገር ስራው መልካም ሃይማኖቱም የቀና የብጽዕት ቅድስት አርሴማ ደብር መምህር የሆነ አንድ መነኩሴ ነበር። በጾምና በጸሎት በስግደትም ይኖር ነበር። ከአፉም ቅድስት አርሴማ የገድሏን መታሰቢያና የቸርነቷን ዜና አያቋርጥም ነበር። በየጊዜውም የገዳማውያን የመነኮሳቱንም ስርአት ከፍ ከፍ ማድረግን ይወድ ነበር። የልቡንም ምኞት ይህ ነበርና ዳግመኛም በታላላቅ ገዳማት ውስጥ የተሸሸጉትን የገድሏን መጻሕፍት ይሰበስብ ነበረ፣ ከአረብኛ ወደ ግእዝ፣ ወደ ሌሎችም ቋንቋዎች ይተረጉም ነበር። ስለዚህም ነገር በገዳሟ ጎረቤቶች የሚኖር የቤተ ክርስቲያን ገንዘብ የለመዱ የገዳሟን እንጨቶች የሚቆርጡና ለምለም ሳሯን የሚያጭዱ ሰዎች ሁሉ የከብቶቻቸውን መሰማሪያ ትሆን ዘንድ የቀደሙት አባቶች ይችን አገር ሰጡን በማለት ጠሉት። የወደድነውን እንሾም የጠላነውንም እንሽር ዘንድ በእርሷ ላይ መብት አለን፣ ያዘንና ያስተዳድረን ዘንድ የሚችል የለም፣ በህጋችንና በስርዓታችን የሚያዝ ማን ነው? በማለት እርሱን በገዳሙ ማህበር ህግ ይከራከሩት ነበር። ያን ጊዜም በእርሱ ላይ እንቅፋት ይፈልጉ ዘንድ ተማከሩ። በአንዲት ችግረኛ ሴት ላይም ምክንያት አደረጉ። ይህንንም መነኩሴ በዝሙት ስራ ወደ እኔ ከእርሱ ጸነስኩ በማለት ብትጥይው እኛ ብዙ ብርና ወርቅ እንሰጥሻለን አሏት። ያን ጊዜም ወርቅና ብርን በመስጠት አስጨነቋት። ይህን መነኩሴ በዚሁ ስራ ካሳፈርነው በዘመናችን ሁሉ ሰዎች አደነቁ። ፈጥነውም አነሱት። የስጋውን መልክ በመታጠቢያ ቤት የታጠበ መሰለ። ይህችም ሴት በገዡ ፊት አቆሟት። ይህ መነኩሴ በዝሙት ስራ ካንቺ ጋር በእውነት ተገናኝቷል፣ በማህጸንሽ ያለው የእርሱ ነውን አላት። ይህች ሴትም እነዚህ ክፉ ሰዎች ስላስገደዱኝና ስላስጨነቁኝ ብርና ወርቅ ከመውደድ የተነሳ በሐሰት ምስክር ለመሆን ስለተዘጋጀው እግዚአብሔር አምላኬ ኃጢአቴን ሁሉ ይቅር ይበለኝ አለች። ይህንንም ጻድቅ ሰው ግን ፈጽሞ አላውቀውም ያለ ዛሬ ፊቱንም አላየሁትም። በማህጸኔ ያለው ይህ ጽንስም ይህንን መነኩሴ ከከሰሱት የአንዱ ሰው ነው ብላ በጉባኤው ፊት ወርቅና ብሩን በተነች። ያን ጊዜም ከሳሾቹ አርባ ቀን ያህል አሰራቸው። ያንን ጻድቅ መነኩሴ ግን በትልቅ ክብር አከበረው። የብጼት ቅድስት አርሴማ ቦታ ተብላ በምትጠራው በዚያች ቦታ ላይም አሰለጠነው። እነዚህም ከሳሾች ከፈተቱ በኋላ በዚያ ጻድቅ መነኩሴ እግር በታች ሰገዱ፣ ለቃሉም ታዘዙ፣ ፍቃዱንም አደረጉ። በቅዱሳን ጸሎት እስከ ሞታቸው ቀን ድረስም ለደብሯ አገልግሎት ታዛዥ ሆነ። የብፅዕት ቅድስት አርሴማ ጸሎቷና በረከቷ በሁላችን ጋር ይደር ለዘላለሙ አሜን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ንቁ ኦርቶዶክስ ተዋህዶ የንስሐ መርከብ ሀይበርተኞችን በቸርነት ጠብቀን፣ ቅድስት ሀገራችን ኢትዮጵያን በቸርነት ጠብቅልን። አስራረ ቤተ ክርስቲያንን አስታክስልን። ቅድስት ተዋሕዶ ሃይማኖታችን አስፋልን። ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ትቀደስ ስምከ ትምጻ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድሪ ሲሳየነ ዘለለ ዕለትን አበነ የወም ድግለን አበሳነ ወጀጋየነ ከመ ንሕነኒ ንህድግ ለዘ አበሰ ለነ ኢታብአነ እግዚኦ ውስተ መንሱት ታላ ድነን ነው ባልሃንም ኩሉ እኩይ

ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር፣ ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩትዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ